እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማር እና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደተለመደው ቻናላችን የተለያዩ ዝግጅቶችን ወደ እናንተ ማድረሱ ይታወቃል። ዛሬም የተለመደውን ዝግጅት ወደ እናንተ ይዞ መጥቶላቸዋል። ስለዚህ ቻላኑን ላይክ፣ ሸር፣ ሳብስክራይብ በማድረግ መከታተል ትችላላችሁ። ለሌሎች ይዳረስ ዘንድ ሸር፣ ሳብስክራይብ ማድረግ አይዘነጋም። የዛሬው ዝግጅቴ ወደ እናንተ ላቀርብ ያዘጋጀሁት ዝግጅት ደግሞ የአማርኛ ቃላት ምስረታ አማርኛ ቃላት ምስረታ በሚል የተለያዩ ቃላትን በመመስረት ወደ እናንተ ላደርስ በዝግጅት ላይ ይገኛለሁ። ስለዚህ በመጀመሪያ እያንዳንዱን ቃል ሆሄውን ነጣጠዬ እጠረዋለሁ። በመቀጠል ደግሞ አጋጥም ያነባዋለሁ። ስለዚህ ቪዲዮውን ከመጀመሪያ እስከ መጨረሻ ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። በቀጥታ ወደ ዝግጅቱ ሳልፍ ነጣጥዬ እያንዳንዱን ሆሄ ስጠራው ይህን ቃል ባለአምስት ሆሄ ቃል ነው። ባለአምስት ሆሄ ቃል ነው። ይህ እንደምታዩት ነጣጥ እጠራዋለሁ። መጀመሪያ ሀ፣ ይ፣ ላ፣ ን፣ ድ በአንድ ላይ ሃይላንድ። እደግመዋለሁ፣ ሃይላንድ። ቀጥሎ ያለው ይህኛው መ ጽሀፍ በአንድ ላይ መጽሐፍ። እደግመዋለሁ መጽሐፍ። ቀጥሎ ያለው ይሄ ምጣድ አጋጥሜ ሳነበው ምጣድ። እደግመዋለሁ ምጣድ። እሺ ቀጥሎ ያለው እኛው

ር በአንድ ላይ አተር። እደግመዋለው፣ አተር። ቀጥሎ ያለው ይሄ ባለ ሶስት ይሄ ቃል ነው። ባ ቡ ር በአንድ ላይ ባቡር። እደግመዋለው፣ ባቡር። ቀጥሎ ያለው ይሄኛው አ ስ ደ ሳ ች በአንድ ላይ አስደሳች። እደግመዋለሁ አስደሳች። ቀጥሎ ያለውኛው ስ ን ዴ በአንድ ላይ ስንዴ። እደግመዋለሁ ስንዴ እሺ ቀጥሎ ያለው ይኸኛው ደግሞ ባለአራት ውሄ ቃል ነው ባለአራት ውሄ ቃል ነው። ነጣጥ እየስጠራው መ ር ከ ብ በአንድ ላይ መርከብ፣ እደግመዋለሁ መርከብ። ቀጥሎ ያለው ይሄ መርፌ ፌ በአንድ ላይ መርፌ። እደግመዋለሁ፣ መርፌ። ቀጥሎ ያለው ይሄኛው ባ ቄ ላ በአንድ ላይ ባቄላ። እደግመዋለሁ፣ ባቄላ። ቀጥሎ ያለው ይሄ መ ኪ ና በአንድ ላይ መኪና እደግመዋለው። መኪና። ቀጥሎ ያለው ፈ ረ ስ በአንድ ላይ ፈረስ እደግመዋለው። ፈረስ። ቀጥሎ ያለው ይሄኛው ለ ው ዝ በአንድ ላይ ለውዝ እደግመዋለሁ፣ ለውዝ። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ በማየትና በማዳመጥ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ። ቪዲዮውን አይታችሁ ሲጨርሱ? ላይክ ሸር፣ ሳብስክራይብ ማድረግ አይዘነጋም። ለሌሎች ይዳረስ ዘንድ ሸር ማድረግን አይዘንጉ። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ